ኢየሱስ በሉቃስ መሰረት ቅድም ማየት አንስተው ነበርና፣ ከተ ሲወለድ ሰው ነው። ሰው ሆኖ ደግሞ ኃጢያት የሌለበት የለም አይደል? ሁሉም ኃጢያትን ሰርቷል ስለሚል እንዴት ኢየሱስ ሰው ከሆነ ኃጢያት የለበት ማለት ሰው ከሆነ ኃጢያት የለበትም ይላል። ኦኬ። ስለዚህ ኃጢያት ላለበት ሰው ኢየሱስ ሰው የሆነበት ምክንያት ምንድነው? ለኃጢያት ነው አይደል? ባዳም ይፈልሰው። ኦኬ ጥሩ ሰው የሆነ ከማን ነው ኢየሱስ ሰው የሆነማ? ከሰው የሰው የሆነው ከማርያም ነው። ማርያም ሰው መሰረቱ ከላይ ነው ገባኝ፣ ግን ሰው ናት። ከማርያም ነው አደለ? ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው ከማርያም ነው አይደል? የማጸኗ ፍሬ ነው። ኦኬ ማርያም ኢየሱስ ሞቶላታል ወይስ ሞቶባታል? ቤዛ ተከፍሎላታል። ሞቶላታል ለእሷ ተከፍሏላ ኢየሱስ ሰው ሲሆን ለዛ ሰው ለዛ ለሰውነቱ ከማርያም ለተገኘው ሰውነት ቤዛው ማን የከፈለለት? ለዚህ እኮ ነው ኃጢአት የለበትም። ኃጢአት የሌለበት ስጋው ስጋው ከአዳም እስከመጣ ድረስ ለእሱ የተከፈለለት ነገር አለ ወይ? እንትን ነው አደለ። ለምሳሌ ሉቃስ ላንብበው፣ ሉቃስ አንድ የመንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል የሚላት ቦታ አለ አይደለ? ይጸልልሻል የሚላት እኮ ከነበረባት ነቀፌታ ነው የሚጸልላት። መንፈስ ቅዱስ ነው የልዑል ኃይል ሚጸልላታል ነው ሚጸልላት ሚጋርድላት። የጋረደላት ምክንያት ምንድነው? እኮ መጸለል ማለት ሽ መጋረድ አደለም? ግን ሚጸልላት እኮ ላስቀምጥና ሐሳቤን ከዛ አንተ ትሄድበታለህ። የልዑል ኃይል ይጸልልልሻል የሚላት ኦሬዲ ማርያም ከወንድና ከሴት ፍቃድ ስለመጣች ሰው ስለሆነች ህፃን ልጅ እንደ ማንኛውም እሱ በማህፀን ላይ ስለትን ስላለ ማለት በማርያም ማህፀን ላይ ስለሆነ፣ ስለዚህ ማንም ህፃን ልጅ ከእናቱ ሁሉም ነገር ሼር ስለሚያደርግ፣ ይሄ ስጋ ደሙንም ስለሚወስድ ያ ስጋና ደም ወይ ደግሞ እሷ ላይ ያለው ኃጢአት ወደሱ እንዳሄድ አደለ ይጸልልልሻል ላት የሚችለው ብዬ አስባለሁ። የእሷ ኃጢአት ወደ ክርስቶስ እንዳይል። ምክንያቱም መስዋዕት ሊሆን የሚችለው አሁን መስዋዕት ሊሆን የሚችለው ሲጀመር ንጹህ ነው አይደል? ብሉይ ላይ ንጹህ የሆነውን ነው መስዋዕት የሚቀርበው። ደም ሳይፈስ ስርየት ስለሌለ ማለት ነው። ስለዚህ ንጹህ ነው መስዋዕት የሚሆነው። ኢየሱስ ክርስቶስ ደግሞ ንጹህ መሆን አለበት። ከማርያም ቀጥታ ተወልዶ ከሆነ የመጣው ስቧንም ከደሟም ኃጢአትን ኔ ያውም ምንድን ነው መጸለል የሚለው ነገር ከኃጢአት ነው የሚለው ነገር ከየት አገኘሽው? ከየት ለማግኘት ይቻላል? እኮ አሁን ለምን የልዑል ኃይል ይጸልልሻል ያለበት እኮ ምክንያትን አልተገለጽም፣ ግን ማቴዎስ አንድ ላይ ተገልጸዋል። ራሱ ለምን የጋረዳትና እንዳትወገር ነው የጋረዳት። የልዑል ኃይል ይጸልልሻል የተባለው መንፈስ ቅዱስ ነው፣ ምክንያቱም ከመንፈስ ቅዱስ ጸንሳ መገኘቷ ነው። ዮሴፍ አርግዛ ባያት ጊዜ በስውጻድቅ ስለነበረ በስውር ሊተዋ ታሰበ ነው የሚለው ምክንያቱም ሊያጋልጣት አልፈለገም። በሂዶች ህግ አንድ ሴት እና ወንድ ታጭተው አንድ ሴት ታጭታ ተሳስታ አርግዛ ብትገኝ በድንጋይ ተወግራ ትገደላለች። እራሱ ማለት ነው ከሌላ ወንድ አርግዛ ብትገኝ ማለት ነው። ዘላው ያለልሽ ህጉ አለ። ዮሴፍ ግን ሊገልጣት አልወደደም፣ ደበረው በጣም ማለት አርግዛ ሲያገኛት በቃ በስውር ሊተዋት ታሰበ ነው የሚለው ከዛ የጌታ መልአክ መጥቶ ምንድን ነው ያለው? ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛም ማርያምን ለመውሰዳት ትፍራሃል። ስለዚህ ማርያምን የጸለላት ወይም የጋረዳት ዮሴፍ ከነበረበት ነቀፌታ፣ ዮሴፍ ከነበረበት ጥርጣሬ የጋረዳትና የጸለላት ማነው? መንፈስ ቅዱስ ነው። ይህንን ነው የሚያሳየው እንጂ አዳም ኃጢአት የሚባል ነገር መጥቶ ከዛ የአዳም አጢያት የሚባል ነገር መጥቶ እሷ ጋር ኖሮ ኖሮ ከዛ በኋላ ወደ እሱ እንዳይተላለፍ መንፈስ ቅዱስ መሀል ላይ መቶ እየጋረደ ማለት አይደለም። እንደዚህ አይነት አተረጓጎም የለም። ራሱ አንድ ያጅልኝ። ሁለተኛ ነገር ደግሞ ድቀተ ባሕሪ አለበት ወይስ የለበትም? ኢየሱስ ከድንግል ማርያም የወሰደው ድቀተ ባሕሪ የለበትም፣ አለበት ድቀተ ባሕሪ ማለት ሳይሆን አጢያት ሳይሆን የውርስ አጢያት ሳይሆን የውርስ አጢያት ውጤቱ የለም። አሁን ለምሳሌ ህመም፣ ድካም፣ ምናምን በአዳም የተነሳ የመጡ ነገሮች የሉ ተብሎ የሚታመኑ በእናንተ አለ። አሁን ድካም ህመም ይኖራል፣ ግን ሐጢያት አይደለም ውጤቱ አለበት አይደል? ውጤቱ አለበት። ይፈተን ነበረ እንደ ሰው። አዎ፣ ግን አሁን እኮ ሳቢን አግኘው ድቀተ ባህሪ አለበት ወይስ የለበትም ኢየሱስ? እነቱ ሰው በሆኑ ድካም አለ። ስለዚህ ድቀተ ባህሪ አለበት ወይ መታመ ምናምን በአዳም የተነሳ የመጡ ናቸው እነሱ ነገሮች በአዳም ነው እንደ መጣው። እሱ እንደሱ አይደለም፣ እንደ ድቀተ ባህሪ የአጢአት ውጤት አይደለም እንደ ድቀተ ባህሪ። ሞት ምንድን ነው? በአዳም የተነሳ አይደል? በእናንተ ትምህርት የአጢአት ደሞዝ ሞት ነው። ይሄ አሁን እኮ ሞትም መራ ምናምን፣ በሽታ ምናምን የመሳሰሉት ነገሮች የአጢአት ውጤት ናቸው። ድቀተ ባህሪ የውርስ አጢአት ውጤቶች ናቸው። በፕሮቴስታንት ቴዎሎጂ ፊሊን ኔቸር የሚባለው ነገር የመጣው ከኦሪጂናል ሲል ነው የመጣው አይደል? እንደ ትምህርቱ ላይ እንደዛ እኮ ነው ትምህርቱ። ስለዚህ ድቀተ ባህሪ እየሱስ ጋር ካለበት እየሱስ ድቀተ ባህሪ ካለበት ሻጢያት የለበትም፣ መልሻስ ድቀተ ባህሪ ግን አነበረበት። ለዛ ለድቀተ ባህሪ ኢየሱስ የሞተው ለኦሪጅናል ሲም ብቻ ሳይሆን ለፊል ኔቸርም ነው አይደል የሞተው። ለውርስ አጢያት ብቻ ሳይሆን ለጥንታ አብሶ ብቻ ሳይሆን ለድቀተ ባህሪም ነው የሞተው አይደል ኢየሱስ። እንደሱ ከሆነማ አሁን እኛ ላይ ድካም አይኖርም ማለት ነው እንደዚህማ እንደዛ ነው የሞተው። ሞታችንን በሞቱ ሻረ ነው እኮ የምትሉት እናንተ። አሁን ሞት አልቀረም እንደምትመለከቱት ነው። አሁን ሞት የሚባለው ነገር፣ በሽታ የሚባለው ነገር፣ ድካም የሚባለው ነገር፣ እንደዚህ የመሳሰሉ ነገሮች የአዳም ኃጢአት ውጤት ነው ተብሎ ነው የሚታመነው። መንስኤው ምንድነው? የውርስ ኃጢአት ነው። ውጤቱ ደግሞ ምንድነው? ድቀተ ባህሪ ነው። ኢየሱስ ድቀተ ባህሪ ከነበረበት፣ ለዚህ ለድቀተ ባህሪ ኢየሱስ ለነበረበት ነገር ቤዛ የሆነለት ማን ነው? ለኢየሱስ ራሱ ለራሱ ራሱ ለራሱ ቤዛ ሆኗል አዎ ወንድሜ አሁን እያልኩ ያለሁትኝ ይሄ አሁን አንተ እያልከኝ ያለው ደቀ ተባሃሪ ኦልሬዲ ሀጢአት ከሆነ ሀጢአት አላልኩሽም የሀጢአት ውጤት አልኩሽ እኮ ሀጢአት ማለት የሀጢአቱ ውጤት በአዳሜ መጣ አይደለም ወይ በሽታ ሞት ምናምን በእናንተ ትምህርት በእኛ አይደለም በእናንተ ትምህርት ሞት የሚባለው ነገር ሀጢአት የሚባለው ነገር ድካም የሚባለው ነገር ፈተና የሚባለው ነገር የመጣው በአዳም የተነሳ ጥያት ነው አይደለ እንዴ? ውጤቱ ነው ድቀተ ባህሪ። አዎ ግን ኢየሱስ የለበትም ነው እያልኩ ያለሁት። እሱም ነበር እሱን ይነካው ነበረ ይደክመው ነበረ። ዮሐንስ ነበር ሰውነቱ ነው አራት ስድስት ላይ እኮ ታዲያ እኮ ኬት መጣ እሱ ድቀተ ባህሪው ኬት መጣ? ሰው ስለሆነ እኮ አለ ማለት ተላልፏል ማለት ነው ወደ ኢየሱስ መጥቷል ማለት ነው። ይርበው ነበር ይጠማ ነበረ መራ መጠማት ራሱ የመጣው በአዳም የተነሳ ነው ተብሎ ነው ድቀተ ባሕሪ ውስጥ ለሚካተተው። ይደክመው ነበረ፣ ያመው ነበረ፣ ያለቅስ ነበረ፣ ያዝን ነበረ አ እነዚህ ነገሮች በአጠቃላይ የአዳም ድቀተ ባሕሪ እሱንም ያጠቃው ነበር። ኢየሱስ የሞተው ደግሞ ለጥንተ አብሶ ብቻ ሳይሆን ለድቀተ ባሕሪም ጭምር ነው ብላችሁ ታምናላችሁ። ለድቀተ ባሕሪም ጭምር ከሞተ ኢየሱስ ኢየሱስ ላይ የሚታዩ ነገሮችን ለኢየሱስ ራሱ ለድቀተ ባሕሪ ኢየሱስ ለነበረበት ድቀተ ባሕሪ ማን ነው የሞተለት? ማን ነው ቤዛ የከፈለለት እንደ ጥያቄ ሊያስቀምጥና ጠይቃለው። ሌላ ሰው እሱን ነገር አጥኚው በደንብ ራሱ ማለት ነው። ለማርያም እራሱ ማን ነው እንትን ያላት? ማን ነው መስዋዕት የከፈለላት? ስለዚህ ከማርያም ነው ይወሰ ከማርያም ነው የወሰደው ከማርያም እስከወሰደ ድረስ ኦሪጂናል ሲል በዘር ውስጥ ያልኩ የሉ ላይ ይጸልልሻል የሚላት ይጋርድ መጸለል ማለት መጋረድ አይደለም። የሚጋርደው ደግሞ እሷን ሳይሆን ፅንሱን ነው የሚጋርደው ብዬ አምናለሁ። ለምንድን ነው የሚጋርደው ፅንሱን ፅንሱን ጽንሱን እንደሚሄድ ሀጢያት የሚጋረደው እሷን ነው ጽንሱን ነው የሚጋረደው። እሷሞወደሰውቃድ ሲጀመር የውርስ ሀጢያት የሚባል ነገር አለ፣ የሚተላለፍ ነገር አለ፣ ኦሪጂናል ሲ የሚባል ነገር አለ ወይስ አክቹዋሊ ሲ ነው ያለው በሰው ልጆች? ኦሪጂናል አይባልም ምክንያቱም እኔ ያልሰራሁትን ሀጢያት በአዳም ውርስ አትወርሽም የወረሽ ኃጢአት የለም ማለት ነው። አክቹዋል ሲና ያለው ኦሪጂናል የሚባል ነገር የለም ማለት ነው። ባንቺ አይደለም። አሁን ለምሳሌ እኛ ከአዳም የመጣ ኃጢአት አደለ የኋለኛው አዳም። አሁን ጥያቄው ከአዳም ባንቺ ሄሬዲቲካል የተላለፈ ነገር አለ ወይ? ኃጢአት ኔቸር ነው ወይስ ነርቸር ነው? እኔ ከአዳም አዳምማ እኔ አዳም የሰራውን ነገርማ አልሰራሁኝም። ኃጢአተኛ አዳም የሰራውን ሰርታላለ አዳም ስለዚህ አጥያት የሚባለው ነገር ኔቸር ነው ባንቺ ውስጥ ወይስ ነርቸር ነው ያለው? በተፈጥሮ ውስጥ በባህሪ ውስጥ ነው የመጣ በሄሬዲቲካሊ ጄኔቲካሊ ነው የመጣው? በባህሪ ይመስለኛል እኮ አብሮሽ ነው የመጣው። አዎ። ስለዚህ አንቺ አጥያት ስትሰሪ ለምን ትጠየቂያለሽ? ስለዚህ አንድ ሰው አጥያት ሲሰራ ነው አጥያተኛ የሚሆነው ወይስ አጥያ አጥያተኛ ስለሆነ ነው አጥያት የሚሰራው? በኔል እኔማ ሰው ነኝ እኮ እኮ አጢአት የምትሰሪው አጢአተኛ ስለሆንሽ ነው ወይስ አጢአት አጢአት ሰሪ ነው አጢአተኛ የምትሆኚው? አጢአት ስሰራ ነው አጢአተኛ መሆነው። ስለዚህ ከአዳም የወሰደው የረሽው ነገር የለም። አጢአት ነርቸር ነው ማለት ኔቸር አይደለም፣ እንደ እንደኛው እሺ ማለት እንደ ሙስሊሞች አው ግን እርግማን አለ እ ኖ አው እንደስ ሙስሊሞች አሁን በተፈጥሮ ውስጥ ካለ በባህሪ ውስጥ ካለ ለምትሰሪው አጢአት ተጠያቂ መሆናችን አንቺ በተፈጥሮ ውስጥ የመብላትና የመጠጣት የመተኛት፣ የማንቀላፋት እንደገና የመንቃት ነገር በተፈጥሮ ላይ የተቀመጠ ነገር ነው። ማገድ አትችይም። አጥያት የሚባለው ነገር በተፈጥሮ በኔቸር ውስጥ ከመጣ በወርስ ከመጣ ፈልገሽ የመጣሽው ነገር አይደለም። ለምሳሌ አጥያት ደግሞ እንደገና ደግሞ ሪዋርድ ኤንድ ፓኒሽመንት የሚባል ነገር አይኖርም። ሞራል አካውንታቢሊቲ አይኖርም ነበር፣ ግብረ ገባዊ ተጠያቂነት የሚባል ነገር ወይም ደግሞ አጥያት ሰርተሻል ተብለሽ የምትቀጭበት አንዳች ምክንያት አንዳች ቁብ የለውም። ኦኬ ስለዚህ እንደዛ ነው። ከዛ አንጻር ነው የእኛ ትምህርታችን እንደዛ ነው። በአዳማ የተነሳ ኃጢአት የሚባል የሚወረስ ኃጢአት የለም። አለ ስኬል 18 ከ18 እስከ 21 ድረስ ምንድ ነው የሚለው? ኃጢአትን የምትሰራ ነፍስ እሷ ምን ትላለች? አለ ትሞታለች፣ አለ ማትሰራ ነፍስ ደግሞ በህይወት ትኖራለች አለ። ከዚህ ሰው ተመልሶ ወደ አምላክ ቢመለስ በንሳ ኃጢአቱ ይሰራይለታል፣ አይሞትም አለ። ከዛስ የአባትን ኃጢአት በልጅ አላስተላለፍም፣ የልጅን ኃጢአት ወደ አባት አላስተላለፍም። እያንዳንዱ በገዛ ኃጢአቱ ምን ይላል? አለ ይጠየቃል፣ ይሞታል አለ። ስለዚህ በአዳም የተነሳ የሚመጣ ነገር አይደለም። አጢያት ምንድን ነው? ኔቸር አይደለም ነርቸር ነው። ለምን አጢያት በህግ ይታወቃልና አለ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር መክሩ ነው ተብዬ ተነግሮኝ፣ ከተነገረኝ በኋላ አድርግ የተባልኩትን መልካም ነገር ሳላድርግ ስቀር፣ አታድርግ የተባልኩትን ክፉ ነገር ሳድርግ አጢያት ይሰኛል ማለት ነው። የማድረግም ያለማድረግም ምን አለኝ? ፍሪዊል አለኝ። ከፍሪዊል በኋላ የሚመጡ ነገሮች ምንድን ናቸው? ኔቸር አይደሉም ነርቸር ናቸው። ማድረግም አለማድረግም እችላለሁ። ካልሆነ ግን ኔቸር ላይ ካለ አብሮኝ ካለ ባህሪ ላይ ካለ አብሮኝ የተፈጠረ ነገር ካለ አለማድረግ አልችልም። አለማድረግ ካልቻልኩ ደግሞ አላደረግህምና አድርግሀልና ተብሎ የምትቀጥይበት የምትጠየቂበት አንዳች ቁብና አንዳች ምክንያት አይኖርም ነበረ። ለዛ ነው ትምህርቱ ትክክል አይደለም ብለን የምንለው። የውርስ ኃጢአት የሚባል ነገር የለም። አሁን አንተ ኃጢአት ብትሰራ ምንድን ነው የምታረገው? አንተ ንስሓ ነው የሚገባው ይቅር በላይ ነው። ንስሓ የሚለው ራሱ ንስሓ ነው። በቁርአን ተውባት አድርጊያለሽ፣ ትቶብቻለሽ፣ አላን ይቅር በላይ ትያዋለሽ። አላ ይቅር ይልሻል። በቃ ይሄ ነው እኛ ጋር ያለው ትምህርት። ኃጢአት ማለት ዘንብ የሚለው ነገር የአረብኛው ቃል እንደዛ ነው። አላህ ያዘዘው መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ምን ይባላል? ኃጢአት ይሰኛል ማለት ነው። ሳታቂስ ብታደርጊ አሁን አንድ ሰው ሳያቅ ዝሙት ቢያደርግስ? ዝሙት ኃጢአት መሆኑን ያልነገረው ሰው ካለስ? በሱረቱ ለአዛ ምዕራፍ 33 ቁጥር አምስትና ስድስት ላይ ሳታቁ የምታደርጉት ነገር ኃጢአት አይሆንባችሁም ነው የሚለው። ልባችሁ እያወቀ ግን ባደረጋችሁትን ነገር ምን ይባላችኋል? ኃጢአት ይሆንባችኋል አለ ሱረቱል ስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከ ምልክ ድረስ የምንቀጥ አይደለንም እና መልክተኛ መልእክተኛ ተልኮ መልእክቱን ሰምቶ ሁጃ ቆሙበት ጤነኛ አይምሮ ኖሮት ለሚያደርገው ነገር ነው ሂሳብ ያለው አላህ ዘንድ እንጂ ዝም ብሎ አይደለም። ራሱ ማለት ነው ሶስት ሰዎች አይጠይቁም። አሁን በኢስላም አንደኛ የአይምሮ ህሙማን የሆኑ ሰዎች አቅላቸው እስኪመለሱ ድረስ እነሱ አይጠየቁም። ለአቅማ አደምና ለአቅማ ሀዋ ያልደረሱ ህጻናቶች አይጠየቁም። ሶስተኛ ነገር ደግሞ በእንቅልፍ ልብ የሚደረግ ነገር አይጠየቅም። አንድ ሰው በእንቅልፍ ልብ ማለት ነው። ስለዚህ አንድ ሰው ከፎቅ ላይ የሆነ ሰው ገፍትሮ ቢጥልና አንድ ብድ ከዛ ቢወድቅና ቢሞት ነፍሰ ገዳይ ነው። ግን ነፍሰ ገዳይ ነው ብሎ አላህ ይጠይቋል እንዴ? አይጠይቀው ለምን አቅሉ ትክክል አይደለም። አንድ ህፃን ልጅ ጨዋታ ነው ብሎ ከላይ ከፎቅ ላይ ወርውሮ ቢጥለውና ቢገለው ህፃኑ፣ ላቀመ አደምና ላቀመ ዋ ያልደረሰ ህፃን ስላደረገ አጢያት ነው ይባላል? አይባልም በስላም። ስለዚህ አጢያት ማለት ኔቸር ሳይሆን ነርቸር ነው በስላም አስተምሮት። አንድ ሰው ደግሞ አጢያት ሲሰራ ደግሞ መፍትሄ ምንድነው ሲባል ይቅር በለኝ ማለት ነው። የአጢያት ስሬት እንዲያገኝ ፈጣሪን ይቅር በለኝ ይላል፣ ይቶበታል፣ ወደ አላ በንሳ ይመለሳል ንሳውን አላህ ይቀበለዋል። ይሄ ነው እኛ ትምህርት። እሺ ምንድን ነው ማለት ለምሳሌ ሙስሊም ሁን የመጀመሪያ ነው ይዘ የገብትኝ አላወራ ማለት ገብቼ ስለማላውቅ፣ ሙስሊሞች ማለት በእስልምና መጀመሪያ መመሪያቸው ለምሳሌ እኛ ቶራ አለና ብሉ ኪዳን አለን ብሉ ኪዳን እንግዲህ ለአዲስ ኪዳን ጥላ ነው። ብሉ ኪዳንን ተከትሎ የመጡ ናቸው። አሁን እዚህ አዲስ ኪዳን ላይ ስንደርስ እኛ አዲስ ኪዳን ላይ ቆመን የምናውራው። ስለዚህ በቶራን ማለት ብሉ ኪዳን አለለኝ ነበረ በዛ ዘመን መመሪያው እንግዲህ መጽሐፍ ቅዱስ ነው። በእስልምናስ ምንድን ነው መመሪያው? ምክንያቱም ደም ሳይፈስ አሁን ለምሳሌ በብሉ ኪዳን ለፐብሊክ ደን ደም ሳይፈስ ስሬት የለ። ደም ፈሶ ነው ስሬት ሚሱ ያለው የብራውያን ጻፊ ነው። ብራውያን ስሬት ያለው ደም ምን የለም ይላል። ስሬት የለም ደም ይፈስ የነበረው እኮ ያው ብሉ ላይ ነው። ዘሌዋው ያለ ይሁን መስዋዕት አለ አይደለ። ደም ካልፈሰስ ስሬት የለም ካለ ኢየሱስ ደሙን ከማፍሰሱ በፊት ሰዎችን ሲያገኝ አጥያተሽ መንበር ልሻል ይላል ተሰሪው ይላል አይደለ። አው ደም ሳይፈስ ስሬት የለም እኮ። ስለዚህ አይሽ ተመረከች ደም ሳይፈስ ምን አለ ማለት ነው ምን አለ ማለት፣ መጀመሪያ ኢየሱስ ሲመጣ መንገድ ላይ ሲያገኛቸው ሰዎችን አጢያትሽ ተሰርዮልሻል አለ ይላል፣ ብዙ ጊዜ ይናገራል አይደል? ያንን በሚናገርበት ሰዓት ላይ ደም ፈሶ ነበር አልፈሰሰም? ነበር ደም ሳይፈስ ምን አለ ማለት ነው። ደም ሳይፈስ ምን አለ ማለት ነው። ኢየሱስ ነው፣ አሁን እኮ ኢየሱስ ነው ሲላቸው የነበረው እኮ አልኩኝ እኮ። ግን ምን አለ ደም ሳይፈስ ምን ምን የለም ብለሻል? ዕብራውያን 9 ላይ ባለው ጥቅስ መሰለህ ስርየት የለም ተብሏል። ደም ካልፈሰሰ ስርየት ከሌለ ኢየሱስ ደም ሳያፈስ ተሰረው ልሻል ኀጢአትን እንዴት ሊል ይችላል? አንደኛ ነገር። ሁለተኛ ነገር ደግሞ ብሉይ ኪዳን ላይ የነበሩ መስዋዕቶች የሚቀርቡ የነበሩት የአምልኮ ክፍል ናቸው ብለን ነው የምናምነው። በአምልኮ ውስጥ ባለው ነገር ለኀጢአት ስርየት ይሰጣል። ራሱ አምልኮ፣ ራሱ መልካም ስራ ራሱ ለኀጢአት ስርየት ይሆናል፣ እንደ ቁርአን አነጋገር። ራሱ መስዋዕት የሚቀርቡ ነገሮች ደግሞ ደም ብቻ አይደለም የነበረው፣ ስጋና ደም ብቻ አይደለም የነበረው። ራሱ እህልም ቁርባን አለ፣ ስንዴም ይቀርባል እነሱስ የምን ምሳሌ ናቸው? ቁርባን ይቀርባል። እጣን እጣን ራሱ መስዋዕት ይደረጋል። እጣኑ የምን ምሳሌ ነው? አዲስ ኪዳን ላይ ታይፖሎጂ ጥላ ነው ካልሽ፣ ያምልኮ ክፍል ላይ ነበር። ጳውሎስ ኢየሱስ ከመጣ በኋላ ካረገ በኋላ መስዋዕት ቤተ መቅደስ ውስጥ ገብቶ ያቀርበ ነበረ። ለምን? ያምልኮ ክፍል ስለነበረ። ሐዋርያ ሥራ ምዕራፍ 27 ላይ ስትመለከተው፣ ጳውሎስ ያጢአት ስርየት ከሆነ በበጉ መስዋዕት ምክንያት ኢየሱስ በመስቀል ላይ የተሰዋ ነገር ከሆነ ያ የተሰዋው ነገር ከሆነ ጳውሎስ ለምንድን ነው ኢየሱስ ካረገ በኋላ አማኝ ከሆነ በኋላ ቤተ መቅደስ ውስጥ እየገባ መስዋዕት የሚያደርገው አ መስዋዕት የአምልኮ ክፍል ነው ማለት ነው። አንድ አጭልኝ። ሁለተኛ በብሉይ ኪዳን ላይ የነበሩ መስዋዕቶች ሲሰዉ ለዝንተ ዓለም ነው የሚሰዉት ወይስ ደግሞ ለጊዜው ነው የሚሰዉት? ሲሰዉ ለዝንተ ዓለም ሞተው እንዲቀሩ የሚቃጠሉ መስዋዕት ተቃጥሎ ነው አይደል? ሲታረዱ የሚቃጠል መስዋዕት ሆኖ ነው የሚቃጠሉት አይደል እንዴ? ኢየሱስ ያንን ነገር ከተካ ለዝንተ ዓለም ነው የሞተው ወይስ በሦስተኛው ቀን ተነስተዋል? በአዳም የተነሳ የመጣው የዘላለም ሞት ነው አይደለ? ለዘላለም ሞት የሚከፈለው ዋጋ ምንድን ነው? አንድ ሰው መቶ ብር ዕዳ አለብኝ አልሽኝ፣ አንቺ አሚር ጋ አሚር፣ መቶ ብር ዕዳ አለብኝ አልሽኝ። እኔ መቶ ብር አመጣውና ለአሚር ከፈልኩት። በእጃ ዙር ደግሞ መጥቼ ደግሞ አምሳ ብሩን ተቀበልኩኝ። ቤዛው ተከፍሏል። ካሳው ተከፍሏል። አንቺ የተያዘብሽ ብር ተከፍሏል። ግማሹ ነው የተከፈለው። የተከፈለው ልክ አይደለም አዎ። በጎን በኩል መጥቼ ከወሰድኩት መቶ ብሩን ሰጥቼው ለአሚር ተመልሼ ደግሞ አምሳ ብሩን ቦሽት፣ ተመልሶ ያንቅሻል። አልከፈለም፣ አልተከፈለም ነው የሚለው ለዘላለም ሞት በአዳም ለመጣው ለዘላለም ሞት የተከፈለው ነገር የዘላለም ሞት ከሆነ የተከፈለው ኢየሱስ በሶስተኛው ቀን መነሳት አልነበረበትም ለምን ሰዎች የዘላለም ህይወት እንዲያገኙ ልዋጩ ምንድን ነው ሲባል የዘላለም ሞት ነው መሞት ያለበት ኢየሱስ ኢየሱስ ግን በሶስተኛው ቀን ተነስተዋል በእናንተ እምነት አልተከፈለም ሙሉ ለሙሉ አልተከፈለም ከተከፈለ ላቀር የአዳም ያመጣውን የዘላለም ሞት ለዘላለም ሞቶ ነበር መቅረት የነበረበት ቤዛው ነው መቅረት የነበረበት ምን ታያለሽ በዚህ ነገር ላይ ቆሽ ለረጋጋና ቆየተቀዳ የተቀዳ ስላለ አዳምጪው። ይሄ የህይወትሽ ጉዳይ ነው፣ ቀልድ አይደለም። ራሱ ማለት ነው ራሱ ለእኔ ለማንም ኃጢአት፣ የሚባለው ነገር ለእኔ ማን ህይወት የሚባለው ነገር የመልካም ስራዬ ሽልማት አይደለም። ሞትም የሚባለው ደግሞ የመጥፎ ስራዬ ቅጣት አይደለም። ሞትና ህይወት የአንድ ሳንቲም ሁለት ገጽታዎች ናቸው። ተፈጥሯዊ ናቸው ብለን ነው የምናምነው። እንስሳት ለምን ይሞታሉ? ስታሲ በእጽዋት ለምን ይሞታሉ? አካላዊ ሞት ለምንድን ነው የሚሞቱት? በተፈጥሯቸው ስላለ ነው። ራሱ አዳም በበላ ቀን ትሞታለህ ሲለው፣ ዘብጥረት ሁለት 17 ላይ መንፈሳዊ ሞት ነው የሞተው። ግን በአካል አካላዊ ሞት ከሆነ ግን ተፈጥሯዊ ሞት ስለነበረ 930 ዓመት ነው የኖረው። ዘብጥረት ሁለት አምስት ሶስት ላይ ስታነቢው። ስለዚህ አካላዊ ሞት ተፈጥሯዊ ነው ብለን ነው ምናምነው። ማን ያመጣው? መጽሐፍ መክብብ ምዕራፍ 3 ቁጥር አንድ ላይ ምንድን ነው የሚለው? ከፀሐይ በታች ለሚደረጉ ነገር ሁሉ ጊዜ ያለው አለ። ለመወለድ ጊዜ አለው፣ ለመሞት ጊዜ ያለው አለ። ከዛ ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው አለ። ማ ፈጣሪ? ፈጣሪ ራሱ ነው ሞትና ህይወትን ያመጣው። ከዛስ ቁጥር 19 ላይ የሰውና የእንስሳት እድል ፋንታቸው አንድ ነው አለ። ሁሉ ከአፈር ናቸው ወደ አፈር ይመለሳሉ አለ። ከእንስሳት በዚህ ረገድ ሰው ከእንስሳ ብልጫ የለውም አለ። ስለዚህ ተፈጥሯዊ ነገር ነው በአካላዊ ሞት የሚባለው ነገር ከእንስሳት ጋር ከእጽዋት ጋር የምንጋራው ነገር ነው። ህይወት ያላቸው ነገሮች ሁሉ ከአተምና ከሞለኪል ኮምፖስት ያደረገ ነገር ሁሉ ዲኮምፖስት ያደርጋል ማለት ነው። በአዳም የተነሳ አጥያት የሚባል ነገር የለውም። ሱረቱ ሙልክ ምዕራፍ 67 ቁጥር ሁለት ላይ እንደዛ ነው የሚለው የትኛው ስራችሁ የአማረ መሆኑ ሊፈትናችሁ ሞትና ህይወትን የፈጠረ ነዋል። ስለዚህ ሞትና ህይወት ማለት ያን ሳንቲም ሁለት ገጽታዎች ናቸው። ሞተን ደግሞ እንቀሰቀሳለን ማለት ነው። ሞቶ መቀስቀስ የሚባል ነገር ተፈጥሮ ነው ይሄ ነገር ማለት ነው እንጂ በአዳም የተነሳ የሚመጣ ሚባል ሞት እስልምና ጋር የለም። ሰው ለሚሰራው አጥያት ምንድን ነው ማድረግ ያለበት ሲባል ለሚሰራው አጥያት ንስሓ ነው መግባት ያለበት። ስለዚህ በአዳም የተነሳ መቀጣውም ቅጣት የለም። በክርስቶስ ኢየሱስ ደግሞ ስመጣ ደግሞ መሸለመው ሽልማት የለኝም። ምንድን ነው ያለኝ ስል ማመኔ ነው። እምነትና ክህደት ለጽድቅና ለኩነኔ ስርና መሰረት ናቸው። በኢስላም አስተምሮት ይህንን ነው ኢስላም ያስተማረን። ምንድን ምንድነው ማለት በምንድን ነበር የሚመራውት ለምሳሌ እኛ ቅድም እንደነገርኩ ብሉይ ኪዳን ቶራ እናንተ በምንድን ነው እስልምና በምንድን ነበረ? እኛ የምንመራው በቁርአን ነው። አሁን በቁርአን ነው። ከዛ በፊት የነበሩ መጽሐፍቶች ኦሪጂናል መጽሐፍቶች የነበሩ ተውራት እንጂል፣ ዝቡር የሚባሉ ዘቡር የሚባሉ በስም የተጠቀሱ መጽሐፍቶች አሉ። አሁን እናንተ በእጃቸው የያዛችሁት መጽሐፍት ኦሪጂናሉን የጠበቀ አይበደልም ተበርዟል ብለን ነው የምናምነው። አንድ ያዥልኝ። ሁለተኛ ነገር ደግሞ መስዋዕት ተበርዟል ማለት ተበርዟል ማለት የሆነ የሆነ አይ እኮ የሆነ የሆነ እንትን የሰው ንግግር ገብቶ ይመጣል ማለት ነው። የሰው ንግግር ገር ገብቶበታል። አሁን ለምሳሌ ሙሴ የተሰጠው መጽሐፍ ስንት መጽሐፍ ነው? በዘጸአት 24 ላይ ስትመለከችው ቁጥር 17 ላይ አንድ መጽሐፍ ነው የተሰጠው አይደል? ቶራ የሚባል አንድ መጽሐፍ ተሰጠ፣ የህግ መጽሐፍ ኦሪት የሚባለው ስንት መጽሐፍ ነው የተሰጠው? ከዛ በኋላ ግን አሁን የምናያቸው አምስት መጽሐፍቶች ናቸው ያሉት፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ ምናምን። እነዚህ አምስቱ መጽሐፍቶች ሙሴን የጻፋቸው ወይ? አሁን ናቸው ሙሴን አዎ እኔ እንደዛ ብዬ ነው የማምነው። ሙሴ ሞተ ተቀበረ እያለ የሚያወራው ማን ነው የሚናገረው? ማ ማን የጻፈው እንደዛ ብሎ ዘዳግም ሰላሳ ላይ ሙሴ ሞተ ተቀበረ፣ እስከዛሬ ድረስ መቃብሩ የለም፣ እንደ ሙሴ ያለ ነቢይ ከዛ ወዲያ በእስራኤል አልተነሳ ሙሴ እንደዚህ አይነት ሰው ነበር ምናምን እያለ የሚያወራው ማን ነው? እና የሚጽፈው ማን ነው? ይህንን አይሽ የሰው እጅ ገብቶበታል ማለት ነው። ታሪክ ገብቶበታል አይሽ። እናንተ እንደምንድነው የምታደርጉት? እንደ አምላክ ቃል ነው አደርጋችሁ ሙሴ ተውራን የሚባለው ከአምላክ የተቀበለው ነው፣ የአምላክ ቃል ነው ተራ ተራ የሚባለው ተውራት የሚባለው የአምላክ ቃል ሆኖ ሳለ ይሄኛውን ግን ከአምላክ እንደመጣ አድርጋችሁና ሙሴ እንደጻፈ ሆኖ አድርጋችሁ የምታስቡ ተመልከች። ለዛ ነው ቁራን ላይ በሱረት በቃራ ምዕራፉ ለቁጥር 75 ላይ የአላህን ንግግር ከተረዱት በኋላ እያወቁ የሚለውጡት የሚበረዙት ሲሆኑ ማመናቸውን ትከጅላላችሁን አለ። እንዴት አድርገው ቁጥር 79 ላይ መጽሐፍን በእጆቻቸውን ለሚጽፉ ከአላ ዘንድ ሳይሆን ግን ከአላ ነው ለሚሉ ወዮላቸዋል። ስለነሱ ሱረቱ አሊ ኢምራን ምዕራፍ ሶስት ቁጥር 71 ላይ እናንተ የመጻፉ ሰዎች ክርስቲያንና ክርስቲያን እና ይሁዶች ሆይ እውነትን በውሸት ለምንድን ነው የምትቀላቅሉት? አለ እውነትን እያወቃችሁ ያወቃችሁ ለምንድን ነው የምትደብቁት? አላችኋል እውነትን በአሰት ለምን ትቀላቅላላችኋል? ቀላቅለዋል፣ በርዘዋል። እናንተም በቴዎሎጂያችሁ ባይብል ምንድነው? ሲነርጊያ ነው። ቴዎሎጂንት ነው። ራሱ ሬቭሌሽን ነው። ቨርባል ሬቭሌሽን አይደለም፣ ዲክቴሽናል ነው ራሱ። በእናንተ ትምህርት የአምላክና የሰው ንግግር ቅልቅል ነው ብላችሁ ነው የምታምኑት። እኛ ደግሞ ሞኖርጊያ ነው ቴዎሎጂያችን ሞኖርጊያ ማለት ምንድነው? የአምላክ ንግግር ብቻ ነው ያለው። ቁርአን ቁርአን ያላህ ንግግር ነው ብለን ነው የምናምነው። ቨርባል ሬቭሌሽን ኦፍ ጋድ ነው፣ ኦልማይቲ ጋድ ብለን የምናምነው። ስለዚህ የእናንተ እጅ እጅ የገባበት አለ። ዘፍጥረትን ማን የጻፈው ብለሽ አንድን ሰው ጠይቂ፣ ሙሴ ይልሻል። ሙሴ ዘፍጥረት እንደጻፈው ማስረጃ ስትይ፣ ከባቢ ልስጭኝ ስትይ የለም፣ ወፍ የለም። ኮሪ ዘፍጥረት እስከራያኑስ ድረስ አታገኝም። አ ዘፍጥረትን የጻፈው ታሪክ ጸሐፊ ነው። አው እንደዛ ከሆነ ዘፍጥረት የሚያወራው ስለ ታሪክ ከሆነ ያ ታሪክ በሙሴ በነበረው በኦሪጂናሉ ላይ ተጨምሮበታል ማለት ነው። ብርዘት ማለት ይሄ ነው።